እንዴት አመሻችሁ? ሁለት ከሁለት አልዘልም አላንስም፣ ዛሬም ሁለት እዚህ ወንጫሉ አጠራ አጠራ ያሉ ስራዎች ልብ ልኩ ሲሰፋ ጥሮ ግሮ ኦና ለፍቶ ለፍቶ መና ያነገቡት ተስፋ ሲሆን ማይጨበጥ የሚተን ደመና ሳያማ ላውቃለሁ የረገጡት መሬት እግር ያረፈበት ሆኖ ሲተለትል ሸዋ ሜኬላ ጋሻይ ነው ያሉት፣ ፀሐይ የማያስጥል የማይሆን ከለላ። ድንገት ሲሆን ደርሶ ደግሞ ብሶ በምላስ ጦር ስሎ ሲወጋን መልሶ አውያማ ላውቃለሁ። በቀረቡት ነዶ ባመኑት ተክዶ የእኔ ያሉት አካል ካስቀመጡት ወርዶ የሁሉም ስሌቱ ሲባዛ በባዶ አውያም አላውቃለሁ። ግን ደግሞ አንዳንዴ እንዲህም አስባለሁ። ልብ ልኩ ሲሰፋ ሲጎለብት አቅሞ ለወደዱት አካል መሰዋት ይሆናል። የመኖር ትርጉሙ ምን ሲባል መውደድ የቆሜ ልማጸንሽ ቆረጠለት እንጂ መንገድ ከጀመረ ሰነባብቷል። ልብሽ ሂጂ ያምር፣ ሂጂ ግድ የለኝም። ከልብሽ ነው እንጂ ከስጋሽ መዋሌ ረፍት አይሰጠኝም። ሂጂ ብዬሽ ያለው ጎጆ ዳስሽ ይሙላ፣ ጊዜ የፈተ ሚዛን ይተካሽ በሌላ። አንቺዬ፣ ጎዳናው ሙሉ ሴት፣ ሀገር ሙሉ ጉብል ፈገግታን ለግሽ፣ ያሻኝን መቀበል ሆኜ ሳለ እኮ ለምን ሲባል ከመንገድሽ ቆሜ አትሂጂ ልበል ብዬ ያልኩሽ ሁሉ ውሸት ነው መውደዴ፣ ስትገፊ መገፋት መሸነፍ መስሎኝ ነው ከነፍስ መካካዴ። አየሽ እንደዚህ ሆንኩ፣ ምላስ የሸመነው የማስመሰል ኩታ ከላይ የደርቤ፣ ግዴለኝ እላለሁ ሳይጠይቁኝ ገና ስላንቺ አስቤ፣ ባታውጉኝ ነው እንጂ ደናኔን ግድ አልባ፣ እሷ ናት ያጣችኝ በዱኒያ ተስባ። እላለሁ ራሴው ጠይቄ ራሴው መልሳለሁ። እገርማለሁ አይደል እደንቃለሁ አይደል ነፍሴ እየከጀለ ዋንደ በትረቄ ተፈላጊ ስመስል መፈለግን ንቄ፣ ያስደነቃል አይደል ላላዋዝኩ ተዳምላሽቼ ስነድ መውደድን ጠልቼ መውደድን መውደድን ጠልቼ መውደድን ስወድ ያስገርማል አይደል የፍቅርን ዋጋ በእብሪት ለውጬ አሸናፊ ስመስል የሽንፈት ጋት ውጪ አሁን ይገርመኛል። አዎን ይደንቀኛል፣ ባሰብኩት ልክ ሁሌ የነፍሴ ናፍቆትም ከኩራት በልጦ ሲነግስ ካካሌ ናፍቀሽኛል፣ የእውነት ናፍቀሽኛል። መንዘባንን በቃኝ ስለቼ ማስመሰል የፍቅር ዕጣዬን በሳቄ ማታለል እምብኛለኝ ውስጥ የመንፈስ የተረታ ስልቱን እየሳትኩት እያነቡ ክስታ በቃኝ ድልድዬ ነው ያልኩት ፈገግታ የከዳኝ እንዳላልፈ ሆኖ የነፍሴ ጣር በላኝ አየሽ እንደዚህ ነኝ፣ ተበርብሮ ቢታይ ልቤ ካትሮ ኖሱ ሌላ መዝገብ የለም አንቺ ሆነሽ ምሱ። አየሽ እንደዚህ ነኝ፣ ውስጤ አንቺ ሙሉ ከትዝታሽ ጋራ፣ ከላይ ሌላ መልክ ይዤ ባዶ ጉራ። ናፍቀሽኛል፣ በእውነት ናፍቀሽኛል። በደልሽ ይሰረይ እኔ ሆኜ የበዳይ ከእግርሽ ስር ወድቄ አደባባይ ልታይ። ብቻ ግን አንቺ ነኝ። አመሰግናለሁ።